ደስታ ልቤን ጣልኩስ ካጉል ቦታ፣ እንግዲ ፍርድ ነው መብሰልሰል። ነገሩ ተከድኖ ስለሚበስል ባወራው ገበነ ተጎዳው በመሃል አስብበታለሁ። እናቴ ችግር የለውም፣ ይህንን ነው የምላችሁ። ከእናንተ ሀሳብና ቃል ግን መኝኛ አልወጣም። ተንበርክክያ ሁሉ ነገር ስለምናት ምን ስል ያልነበረክ አሁን ምን አድርግ ነው የምትለኝ? ቆይ ሰላም፣ ሰላም ቤተሰብ። በጣም ብዙዎችን ያወዛገበ አንድ ቪዲዮ ተለቆ ነበርና በጣም ብዙዎች ናቸው ቆራርጠው የላኩልኝ እና እንዲሁም ደግሞ አረሱ ይሄን ነገር እስኪያጣራል እውነት ነው ወይ ምናምን የሚል ነገር በጣም እያደረሱኝ ነበር። እና ምንድን ነው የተፈጠረው ምንድን ነው የሚለውን ነገር እኔም ተመልክቸዋለሁ፣ እናንተም ገብቷቸዋል። መልስ የሚሆነውን ይዤ መጥቻለሁ። አብርሃም ከኤርሜላ ጋር አብረው አንድ ላይ ምር ከሩታ ጭምር ሩታ ጭምር አረጋግጠው አንድ ላይ እየኖሩ ነው የሚል ነገር አንስታ ነበር። እና እሷ ያነሳችው አንድ ላይ ነው እየኖሩ ነው ነው ያለችው እንጂ አንድ ላይ ለቆ ቤት ተከራይተው አንድ ላይ ወጥተው እየኖሩ ነው፣ ሩታ አላለችም እና እቺን ነገር ወስደው እንግዲህ አሁን ቴክኖሎጂ ሰፊ ነው እና እንደገና ደግሞ እዛ አካባቢ ላይ አንድ የሚለቅሰው ነበረ። የእሱን ቪዲዮ ጨምረው አብርሃምና ሄርሜላ አንድ ላይ መኖር ጀመሩ፣ ቤትም ተከራይተዋል፣ አንድ ላይ ናቸው፣ ሩታም ጭምር አረጋገጠች የሚል ቪዲዮ ተለቆ አይቼ እኔ በጣም ነው የሳቁት። እኔም እና ብዙዎቻቸው ብዙዎቹም አምነውት ይሄን ነገር ትክክል ነው ብለው የተቀበሉትም ነበሩ። ብዙዎችም አስተጋብጦት እና ሼርም ተደርጎ ብዙም ተቀባብሎ ነበር እና ተቆርጣ እኔ ቲክቶክ ላይ ነበር መጀመሪያ ያየሁት ቲክቶክ ላይ ነበር ያየሁት። ከዛ ይሄ ነገር ምንድን ነው ስል በጣም ብዙ ሜሴጆች ይላኩልኝ ጀመር እና ስለዛ ነገር እኔ ማጣሪያ አደረኩኝ። ሆን ተብሎ እየተቀነባበረ ሆን ተብሎ የተሰራበት ነገር ነው። ስለዚህ ያው አሰትነቱን ደግሞ ለማረጋገጥ እኔ በምችለው በላይ በምችለው በላይ ነገሩን አብራርቼና አጣርቼ ይዤላችሁ መጥቻለሁ ማለት ነው። ያለውን ነገር የተጣራውን ነገር ያለውን እውነታ እነግራችኋለሁ። ሄርሜላን ብትሆን እውነት ልንገራችሁ ሄርሜላን ብትሆን ትሳሳትም ታጥፋል። ነገር ግን ትክክለኛ ያለሆነ ስም ማጥፋትም ከተደረገባት ለእሷን ቤንሴፍ እናደርጋለን በቃ አይ እሷ እንዲንዲ ነው ሀቅ ውሸት ነው ለን እንትንላለን። ስለዚህ ሲጀመር አሁን እሷ ወጥታ ከእሱ ጋር አብረው እየኖሩ ነው፣ ሌላ ቤት እንትን ብለው ምናምን የተባለ ውሸት ነው። እሱንም እሷን ለመከላከል ብዬ ሳይሆን በቃ ያሏለችበት ነው ያላደረገችው ነገር ስለሆነ ማለት ነው እሷም ታድርገው እሷም እንዲወራ ፈልጋት ታደርገው አታድርገው ሳይሆን ነገሩ ግን ትክክል አለመሆኑ ግን እኔ አረጋግጠላቸዋለሁ እዚህ ላይ የተለቀቀው ነገር በፍጹም በፍጹም ሐሰት ነው ይሄ ቪዲዮ በጣም በጣም በጣም ሀሰት ነው የሌለ ነገር ነው የተወራው እና ያለውን እውነታ ደግሞ እኔ እንዴት አጣራ ካላችሁኝ የቦታው ደግሞ እሱ ሰፈር ያሉ ሰዎችን አሉኝ እኔ የማውቃቸው በዚህ ጉዳይ ስሰራ ያገኘኋቸው እና ብዙ መረጃ ያደረሱኛሉ እና እነሱ መረጃውን አደርሰውኛል ያለውን ነገር ሰምተን ነው ማለት ነው ሄሎ ወይ ምንድን ነው የተፈጠረው ነገር አው → አዎ አንተ። ከዛ እኔ ደግሞ ስደው ላጣላ አነሳለኝ እና ምንድነው፣ እውነት ነው እንዴ? ሰው እኔ ከምን ተነስተው ነው ማለት ሰው የሆነ ነገር ሳይዝ እንትን አይልም። እና ምንድነው፣ እውነት ነው በጣም ያወዛገቡ ነው። እስኪ አጣራልኝ ማለት። ቪዲዮ ምናምን ስለተለቀቀ እኮ ነው። እና ማን የለቀቀው ታዲያ? አሁን እኮ ያንን እኮ አንተን ብለው እኮ ነው ለቀቁ ለቀቁ፣ ከሄርሜላ ጋር መኖር ጀመሩ ምናምን ብለው ኮንተንት ሲሉ ጊዜ በጣም ግራ ያጋባል እኮ። ማለት መገናኘት ነው እንጂ ጭራሽ አንድ ላይ እየኖሩ አይደሉም። ለቃሱ የሚኖረው ከጓደኞች ምንድን ነው ቪዲዮ ታዲያ አሁን እኮ በጣም የሳኩት በጣም ብዙ ሰዎች ደግሞ እያደረሱ ነው ያሉት። አረየው እስኪ ግን ቼካራ እስኪ ምን ትላለው? እኔ ራሴ እኮ ላምን ነው የደረስኩት፣ ማለት ቪዲዮን አይቼ እሄድ እኔ ራሴ ላምን ነው የደረስኩት። እና እኔ ደግሞ በቃ አይ የሆነ ነገርማ ቢኖር ነው የሆነ ነገርማ፣ ከምንም ተነስተው እንደዚህ አይሉም፣ የሆነ እርግጠኛ የሆኑበት ነገር ቢኖር ነው አልኩኝ። አረ በስመ አብ! እኔ ማለት ሜቢ እና ብርሃን መልስ ይሰጡበታል ብዬ አስባለሁ፣ በቃ እኔ ገና ሳየው ነው አብርሃም እና አንተና መኖር ጀመሩ ሲሉ እኔ ካሰት እንደሆነ በጣም ገብቶኛል፣ ግን አንተ እንድታጣራልኝ ልታጣራልኝ የፈለኩት ያን ነው። የሆነ ነገር እበላቸው እስኪ ማሆነ አደርጋለሁ። አንተም ይሄ ነገር አሰት መሆኑን በደንብ አረጋግጠ ንገርልኝ እስኪ ሎዴንስ እኔ ማለት የምፈልገው ነገር በቃ እነሱ አብረው እየኖራል፣ ይሄ የውሸት ነው። አዎ፣ ብዙ ናቸው እንደዚህ፣ ብዙ በጣም ያሰ ነገር ሲሰሩ ምንድን ነው? እነሱ ምንም ጭራሽ አብሮ መኖር አልጀመሩም። ዋይ እኔ ይገርሙኛል። እኔ ማለት እኔ አውቃቸዋለው እንደዚህ አይነት ነገር የሚያደርጉትን እኔ ለምን እንደሆነም አልገባኝም። ወይ የሁለቱን አንድ ላይ መሆን የሚፈልጉ ወይም ደግሞ ሄርሜላ ራሷ ሆን ብላ በሰዎች ቀጥራ ይህን ነገር እንዲነዛና ሰዎች አትኩሮት እንዲያገኙና እንትን እንዲል ነው ሀሳቧም ይመስለኛል። እና እኔ እሷ ስራ ነው ብዬ ነው የማስበው። ግን ከጎን ያለው ሰውን የለቀቀው ነው ያልከው አንተ? አዎ በቃ እሱን ሊሆን ይችላል፣ በእሷም ልትሆን ትችላለች፣ ይህን ነገር ስለምትፈልገው። እና እስኪ የምትላቸው ነገር ካለ እስኪ በልን ሊሆን አትገኝም እንጂ ያው ከሁሉ ብዙ ጊዜ ደውል ይላሉ፣ ነ ምናምን። ስለዚህ እነሱ ጋም ሽማግሌ እንደገባ ሊያስታርቃቸው እያለ እንደሆነ እኮ አውቃለሁ። በዚህ ጊዜ ደግሞ እንደዚህ አይነት ቪዲዮ ሲለቀቅ አይደለም ኦዲየንስ ቤተሰብ ራሱ እኮ ሊወዛገብ ይችላል። ቤተሰብ ራሱ ግራ ሊጋባ ይችላል። እንደዚህ አይነት ነገሮች በጣም አደገኛ ናቸው። ለምን? የተመልካቹን ህሳቤና አላማ ይቀይራል። እና አስቸጋሪ ነው እና ኤኒዌይስ ያንን ያለውን ነገር ማጣራት አለብኝ ብዬ ከመነሳት ነው አንተን ጋር ደውዬ ያለው ነገር እንታጣራልኝ ያደረኩት ማለት ነው። እና ኤኒዌይስ እነሱ መልስ ላይሰጡበት ይችላሉ ስለሚፈልጉት ማለት ነው ግን ዋናው ጉዳያችን ታርጌት መጥቷል ብዬ አስባለሁ ኤንዌይስ መልስ ሰጠንበታል ቴንክዩ አንተንም በጣም አመሰግናለሁ ያው እንግዲህ እንደሰማችሁት ነው የተረጋገጠ ነገር አይደለም የተረጋገጠ ከእውነት ከእውነትም የራቀ መረጃ ነው እና ብዙዎች ይሄን ነገር በጣም አስተጋብቶላቸው ነበር እና እንዲጮ ነው የተፈለገው እንደሰማችሁትም ያው እሷ እጅ ካለበትም እኛ እናወጣዋለን ግን ያለው ነገር ሀቅ አይደለም እነዚህ ልጆች ገብታቸው አለ ትናንትና የሩታ ስትናገር ሰምታቸዋል ጉዳዩ በሽማግሌ የተያዘ ነው እሱንም እህትየው አናግረዋለች እህትየው እየተነጋገሩ ነው ያሉት ለምን መሰላችሁ? አንደኛም ነገር በጣም በጣም እንደ ቤተሰብ እነሱን የሚያያቸው የሚከታተላቸው ነገር ስላለ ትኩረት ያገኛል እና ይሄ ነገር እንዲህ በቀላሉ መቋጨቱ ለብዙዎችም ጥያቄ የሚሆነው ማለት ነው። ለብዙዎችም ጥያቄ ሆኖ ነበር እና ብዙዎችም ይሄን ነገር ያነሱት ነበር። ለምን ይሆናል? ለምንድን ነው? ትክክል አይደለም። እኛም እንጠይቃለን። እነሱ በእንደዚህ አይነት ሁኔታ መቀጠል የለባቸውም እያሉ ብዙዎች ያነሱ ነበር ማለት ነው እና ያንን ይዘን በመነሳት ነበርና ቤተሰቡም እርስ በርስ እየተነጋገረ ነው ያለው። ነገር በጣም በእልህ ነው። ትናንትና ካያችኋት እሷ አረጋ ብላ ነበር ስታናገር የነበረው እና ብዙዎች እንደዚህ አይነት ነገሮች ሲለቀቁ ለእኛ ሼር አድርጉን። እኛ ያለውን ነገር አጣርተን በርብረን ያለውን እውነት ለማውጣትና ለማጋለጥ እንሞክራለን ማለት ነው እና አሁን እስካለው ድረስ ግን አሁን እንዳያችሁት ከሆነ ግን ይህ ነገር ፍጹም ከእውነት ታ የራቀ ሀሰት መሆኑን ልትገነዘቡና ልታወቁ ይገባል ማለት ነው። ያው ውድ ቤተሰብ ይህን ነገር ለማጋባትና ወይም ደግሞ ሌሎቹን እንትን ላለማድረግ ነው። እኛም እዚህ ጋር ሊንኩን ያላስቀመጥ ነው ቪዲዮንም ያልገለጽ ነው ያ ሰው ያችን ነገር አንስቶ እንዲህ እንዲህ ተብያለሁ ስሜ ጠፍቷል ብሎ እኛም ላይ ጉዳት እያደረሰብን ስለሆነ ከዚህ በፊትም ያየነው ነገር ስለሆነ ከዚህ በፊትም እንደዚህ የሀሰተኛ ነገር እንደዚህ አይነት ቪዲዮ ተለቆ እኔ ጉዳዩን አውጥቼና አብራርቼ እንትን ካልኩ በኋላ ነገር ግን ያንን ዩቲውብ ስለማይገነዘብ ሰውየው ሪፖርት እንዲህ እንዲህ ስሜ ጠፍቷል ማለቷን ብቻ ስለሆነ ያችን ይዞ በመነሳት እንትን አስ ብሎብኝ ነበረ እና ያው ከዛ በኋላ በንግግር ነው የፈታ ነው። ስለዚህ ለዛ ነው እንትን ያልጠቀስኩት። እና ግን ብታዩት ይበልጥ ማጋባትን እናንተን መንት ማለት ይሆናል ብዬ ነው። ኤኒዌይስ ያለው ነገር ግን ከእውነት የራቀ መሆኑ እንድትገነዘቡልን እንወዳለን። እኛ ሁልጊዜ ጊዜ አንድ ላይ እንዲሆኑ ፍቅር እንዲሆኑ ነው የምፈልገው እና ያለውን ነገር ደግሞ እናንተ በይበልጥ መረዳትም ማወቅም ስላለባችሁ ነው ይህን ነገር ለማለት እምንወደው ማለት ነው እና ተጨባጭ ሌላም ነገር እንደዚሁ ካለ ደግሞ በዝርዝር ዤላችሁ የምመጣ ይሆናል ማለት ነው። እናንተም እንግዲህ ሰብስክራይብ በማድረግ ቤተሰብ የሆናችሁ ጠብቁ። ወዳችኋለሁ። ባይ። ሱራ አበሻ